እንዴት ዋላችሁ ተመልካቾች። ከሰዓቱ የዜና ኢትዮጵያ ቢዝነስ ዘገባ ጋር ወይንሸት ደጀኔ ነኝ። የቢዝነስ ዜና ስፖንሰራችን ኦሮሚያ ባንክ ነው። ኦሮሚያ ባንክ እናመሰግናለን መሰግናለን። ወደ መጀመሪያው ዜና አልፋለሁ። ዲጂታል ኢትዮጵያን እውን ከማድረግ አኳያ መንግስታዊ የሆኑ ተቋማት አገልግሎታቸውን በቴክኖሎጂ የተደገፈ ለማድረግ እየሰሩ ይገኛል። የፋይናንስ ዘርፉም ዲጂታል አገልግሎቶችን በስፋት ስራ ላይ እያዋለ ነው። አገልግሎቱ የደንበኞችን ጊዜና ጉልበት ከመቆጠብ ባሻገር ተደራሽነትን እያሳደገ እንደሚገኝ ይገለጻል። በተለይ በዘርፉ እየተለመደ የመጣው ዲጂታል ብድር አቅርቦት የባንክ አገልግሎትን ለማያገኙና የብድር ተጠቃሚ ላልሆኑ ዜጎች መፍትሄ እየሆነ መጥቷል። አሁን ላይ በርከት ያሉ ባንኮች የዲጂታል ብድር አገልግሎት መስጠት በመጀመራቸው የፋይናንስ ተደራሽነት እየጨመረ ይገኛል። ተመልካቾች በዚህ ጉዳይ ላይ ተጨማሪ ማብራሪያዎችን ልትሰጠን ደግሞ ባልደረባችን ኤዶም አማረ በቀጥታ መስመራችን ላይ ትገኛለች። ኤዶም እንዴት ውለሻል? በኢትዮጵያ በፋይናንስን ለሁሉም የማህበረሰብ ክፍል ተደራሽ ለማድረግ የዲጂታል የብድር አማራጭ ሚና እንዴት ይገለጻል? የባንኮች ውስጥ አሰራር አሁን ላይ ፍጥነቱ ምን ይመስላል የሚለውን መረጃዎችን አድርሽ አመሰግናለሁ ወይንሸት እንደምን ውለሻል ቀደም ሲል እንግዲህ አንቺን በመግቢያሽ እንደጠቀሽው ዲጂታል ኢትዮጵያን እውን ለማድረግ በሀገር አቀፍ ደረጃ በርካታ ስራዎች እየተሰሩ ነው የሚገኘው መንግስታዊ የሆኑም መንግስታዊ ያልሆኑም ድርጅቶች ራሳቸውን በቴክኖሎጂ በመደገፍ እንግዲህ አገልግሎታቸውን ቀላል ለማድረግ በርካታ ስራዎችን እየሰሩ ነው ከነዚህ ተቋማት መካከል እንግዲህ አንዱ የፋይናንስ ተቋማት ናቸው ባንኮች ማለት ነው ባንኮች ራሳቸውን በቴክኖሎጂ ከመደገፍ ባለፈ የብድር አገልግሎቶችን በዲጂታል መልኩ ማቅረብ ደግሞ አሁን ላይ በስፋት የተለመደ ሆኗል። ለአብነት ብናነሳ የኢትዮጵያ ንግድ ባንክ እንደራሴ የተሰኘ የዲጂታል አማራጭን ይዞ መምጣቱ ይታወቃል። እንደዚሁም በቅርብ ቀን ኦሮሚያ ባንክ ሚልክ የተሰኘ የዲጂታል አማራጭን እንደዚሁ ለደንበኞቹ አቅርቧል። ስንቄ ባንክን በተመሳሳይ ዋቢ የተሰኘ የዲጂታል ብድር አገልግሎትን ይዞ ወደ ደንበኞቹ መጥቷል። ሌሎችን ባንኮችን መጥቀስ እንችላለን። እንግዲህ ይህ አይነት አማራጮች አሁን አሁን ላይ በጣም የተለመዱ እየሆኑ እየመጡ ነው። ጥቅማቸው ደግሞ ሰዎች ያለ ዋስትና ነው እነዚህ ብድሮች እንግዲህ ለደንበኞች የሚቀርቡትና ምን ላሲ ዝማኗ ይሆነኛል የሚሉ ነገሮች እንደ ችግር የሚታዩበት ሁኔታ አይደለም። ሌላው ደግሞ የፋይናንስ ተደራሽነትን በሁሉም የሀገሪቱ ክልሎች ላይም እንደዚሁ ለማዳረስ በጣም ወሳኝ የሆነ እንደሆነ የተለያዩ መድረኮች ላይ እነዚህ መተግበሪያዎች ይፋ በሚደረጉበት ሰዓት እንግዲህ ጠቃሚ የሆኑ መተግበሪያዎች እንደሆኑ ይነገራል። ሌላው በመላ ሀገሪቱ እነዚህ የብድር አገልግሎቶች ተደራሽ ከማድረግ ተጨማሪ ደግሞ እነዚህ አማራጮች ይዘው የሚመጡት ምናልባትም ለደሞዝተኞችም እንደዚሁ እንደሚታወቀው የወር ደሞዝተኛ ስንሆን በወሩ መጨረሻ ላይ ፋይናንስ እጥረት ይገጥመናል፣ እና እነዚህ አማራጮች እነዚህ የብድር ዲጂታል የብድር አማራጮች እንግዲህ ለደሞዝተኞችም እንደዚሁ ይዘው የብድር አማራጮችን ወይም ደግሞ የፋይናንስን እጥረትን ለመቅረፍ ይዘው የመጡበት አማራጭ አለ። እንግዲህ እስካሁን ያለው የባንኮች የዲጂታል የብድር አማራጭን ማቅረብ በጣም በተጠናከረ ሁኔታ እየቀጠለ እንደሆነ ነው መረጃዎች የሚያመላክቱት። ወይንሸት ባልደረባችን ሄዶ ማማረ ለሰጠሽን መረጃ እናመሰግናለን። መልካም ቀን ይሁንልሽ። እንቀጥላለን። ተመልካቾቻችን መንግስት በተያዘው በጀት አመት ከግብር አንድ ነጥብ አምስት ትሪሊዮን ብር ገቢ ለመሰብሰብ አቅዶ እየሰራ ይገኛል። ባለፉት አስር ወራት የተከናወኑ ተግባራትና የተሰበሰበው ገቢ ይህን ሀገራዊ ግብ ማሳካት እንደሚቻል የታየበት ስለመሆኑ ይገለጻል። ሪፖርተራችን አገር ነሻየልኝ በአዲስ አበባ በገቢዎች ሚኒስቴር ቅርንጫፍ ተገኝታ ቅኝት አድርጋ ተከታዩን ዘገባ አሰናድታለች። ተከታተሉ። በ2017 በጀት ዓመት እንደ ሀገር 1.5 ትሪሊየን ብር ገቢ ለማሰባሰብ ታቅዶ እየተሰራ ይገኛል። ከዓመታዊ ቅዱስ 900 ቢሊየን ብር የሚሆነው በፌዴራል መንግስት በኩል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 6434 ይህ ማለት ኦልሞስት ከ95% በላይ ግብራቸውን ቀርበው አሳውቀዋል ማለት ነው። ዋናውን ታክስ ብለን ስንወስድ ማለት ነው። የአስር 10 ወር እቅዳችን ወደ 2.8 ቢሊዮን ነበር።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 አሁን ወደ ማንኛው የመጣነው ያለ ነው በኢፔመንት ስርዓትና በቴሌብር ስርዓቶች ነው የመጣነው። ኢቭን የባንክ ቱ ባንክ ትራንዛክሽናችን በጣም እየቀነሰ የመጣበት ሁኔታ ነው ያለው ማለት ነው። ምክንያቱም ይህ ጊዜ ቆጣቢ ያደርገዋል ማለት ነው። የቅርንጫፍ ስህፈት ቤቱ ተመዝጋቢ አዲስ አባይ በቅርንጫፍ ስፈት ቤቱ ያለው ዲጂታል ማሳወቂያና የክፍያ ስርዓት ጠቀሜታው የጎላ መሆኑን ያነሳሉ። ዘመናዊ ነው፣ ዲጂታል ጥሩ ነው። ማሳውቀው በሲስተም ነው፣ በየወሩ በሲስተሙ ላይ የማሳውቀውን ነገር እከፍላለሁ። ሃገራዊ ግቡን እውን ለማድረግ ዓመታዊ ግብራቸውን ያላሳውቁም ሆነ አሳውቀው ያልከፈሉ ግብር ከፋዮች ግዴታቸው እንዲወጡ ጥሪ ቀርቧል። የነገዋ ሴቶች ተአድሱና ክህሎት ማበልጸጊያ ማዕከል በተለያዩ ዘርፎች ያሰለጠናቸው ሴቶች በካሳንችስ አካባቢ ባገኙት የስራ እድል ተጠቃሚ መሆናቸውን ገለጹ። ሴቶቹ ለተለያዩ ማህበራዊና ኢኮኖሚያዊ ችግሮች ተጋልጠው የቆዩ መሆናቸውን ተገልጿል። መቅደስ እንዳለ ተጨማሪ አላት። ለነገዋ የሴቶች ተሀድሶና ክህሎት ማበልጸጊያ ማዕከል በተለያዩ ሙያዎች ያሰለጠናቸውን ሴቶች አስመርቆ ወደ ስራ አስገብቷል። ሰልጣኞቹ በስነ ውበት፣ በጨርቃ ጨርቅ፣ በምግብ ዝግጅትና በሌሎችም ዘርፎች ስልጠና የወሰዱ ናቸው። ሴቶቹ በማዕከሉ ገዛ ወደ ስራ ከመግባታቸው በፊት ለተለያዩ ማህበራዊና ኢኮኖሚያዊ ስብራቶች ተጋልጠው ይቆዩ እንደነበሩ ይገልጻሉ። ሰው ቤት ነበር የምሰራው። ሰው ቤት ያው መኖሪያ ቤት ተቀጥሬ ነበር የምሰራው ከዛ በኋላ ይሄ ማዕከል አለ ስልጠና አለ ሲባል ግቢ ገብቼ እዛ ቃልቲ የነጊዋ የሴቶች ማበረጠቂያ ማዕከል ገብቼ እዛ ሰልጥኜ የሶስት ወር ኮርስ ሰልጥኜ ስድስት ወር ነው የቆየሁት። የምግብ ዝግጅት የተማርኩት ሶስት ወር ነው። ከዛ በኋላ ይሄን አጋጣሚ ተጠቅሜ እዚህ ምግብ ቤት ገብቼ እንትይፈል አረብ ሀገርም ሄጄ ነበር፣ አልተሳካልኝም። ከአረብ ሀገርም መጣሁ። ምንም እጅና ግሬን ሄጄ ታምሜ መጣሁ። ምንም ሳለስ እዚህ ደግሞ ስመጣ ይሄ እድል አገኘው ገባው። የነገዋ የአንድ ልጅ እናት ነኝ። ያው ትንሽ ልጅ በማሳደግ ቻሌንጁ ትንሽ የከባድ ነበር። ያው ትንሽ ልጅሽን ብቻሽን ስታሳድጊ ከባድ ይከብዳል። ሴት ልጅ ሆነች ብቻሽን ቤተሰብ ላይ ሆነች እሱሱ ትንሽ ይከብዳል። ያው ተሯርጬ በመስራት የግል ስራው ልጅ እዚህ እዚያም እያልኩኝ ለዛ ነበር። ያው ምቹ ስራ አልነበረም ለእኔም ለልጄ አሁን ላይ እዚህ ግን አሪፍ ነው። ለልጄም ለእኔ ቆንጆ ነው። በማዕከሉ ቆይታቸው በሙያ ስልጠናና በስነ ምግባር በቂ እውቀት እንዳገኙ የሚናገሩት ሰልጣኞቹ የካሳንችስ የኮሪደር ልማት አካል በሆነው የሴቶች አደባባይ አቅራቢያ በተገነቡ ሱቆች የመስራት እድል በማግኘታቸው መደሰታቸውን ነግረውናል። ስልጠና ምንድነው መሰልጠን የምንፈልግ ስባል በቃ ይሄንን ጋርመንት ጨርቃጨርቅንት ማለት አልኩኝ። ያው ሰለጠን ከእንደገና ይኸው አሁንም ደግሞ እየሰራ ነው፣ ተመስገን። እድሜ ለአዳነቻ ቢቢ ለከንቲባው አመሰግናለሁ። ወደ የነጓ ግቢ ስገባ ቆንጆ ነው። ይህ የወከሉት ትምህርት አምሬያለሁ። በሰለጠንኩበት ቤት፣ በሰለጠንኩ ሙያ ጥሩ ነገር አግኝቻለሁ። ጥሩ ነበር። ጥሩ ትምህርት ወስጃለሁ። ስለምግባር ጥሩ፣ ከሰው ጋር እንዴት መግባባት እንዳለብን እና ጥሩ ትምህርት ከዛ ግቢ ወስጃለሁ። ከዛ ምግብ ስልጠና ሞያ ተምሬያለሁ። አሁን ጥሩ ደረጃ ላይ ነው ያለሁት። ያው ራሴን ችዬ እንግዲህ እየሰራው ነው ያለሁት። በቀጣይም በኢኮኖሚ ራሳቸውን ያልቻሉ በየቤቱ ተጠግተው ያሉ መታገዝ የሚሹ ሴቶችን ለማገዝ እና የራሳቸውን የንግድ ተቋም ለመክፈት ውጥን እንዳላቸው ገልጸውልናል። እቅዴ ወደፊት ይጃበርታለ የራሴን ነገር ከፊ መሰረት ደስለኝ እንን ደግሞ ከእኔ እንትን ያሉትን የረዳው በዛ አልኩህን መስራት ነበር ፍላጎት። የራስ ነገር መፍታት ነው የምፈልገው ነገር ደግሞ በቃ ከኔ የባሱትን አንስቼ በቃ የኔን እንደኔ ህይወት እንዳይኖሩ ደና አድል እንትን እንዲኖራቸው እንትን ስል አብረን እንደዚህ አድርጎ እንደዚህ ሆኑ እያልኩ ማሰራትና አብረን መስራት ነው የምፈልገው እኔ በዚህ በተሰጠን ነገር ላይ ሰፊ ነገር የራሳችንን ይዘን ሌላ ደግሞ ሌላ ሴቶችን ለማብቃት ደግሞ እንሞክራለን። ተመልካቾች አሁን ደግሞ ወደ ውጭ ምንዛሬና ዓለም አቀፍ ገበያ መረጃ እናልፋለን። ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር በ131 ብር እየተገዛ በ133 ብር ከ62 ሳንቲም እየተሸጠ ነው። ኦሮሚያ ባንክ ደግሞ አንዱን የአሜሪካን ዶላር በ131 ብር ከ92 ሳንቲም እየገዛ በ134 ብር ከ56 ሳንቲም እየሸጠ ነው። እነዚህንና ሌሎች ዓለም አቀፍ የድፍድፍ ነዳጅና ተያዥ የግብይት መረጃዎችን ደግሞ ተከታተሉ። ለሰዓቱ የነበረን የዜና ኢትዮጵያ ቢዝነስ ዘገባ ይህን ይመስል ነበር። ከዜናዎቹ ጋር ወይን ሸደጀን የነበርኩኝ በያላችሁበት መልካም ቀን